ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ጀላሽ የመጣው አማርኛ ዓረፍተ ነገር ነው። አማርኛ ዓረፍተ ነገር ከቃል የረዘመ ሶስትም አራትም የሆኑ ቃላቶችን በአንድ ላይ ዓረፍተ ነገር አድርገን እናነባለን። ትርጉም የሚሰጡ ዓረፍተ ነገሮች እናነባለን። ቪዲዮ ላይክ፣ ሸር በማድረግ እስከ መጨረሻ በመከታተል እዚ ዩቱብ ላይ ማጥናትና ማወቅ አማርኛ ማንበብ በደንብ አድርጋችሁ መቻል ትችላላችሁ ማለት ነው። ቀጥታ ወደ ንባቡ ገባለሁ። እናንተ እስከ መጨረሻ ድረስ በመከታተል ተማሩበት። ለእናንተ ይመቻችሁን ብዬ ባሰቡት መንገድ ነው ማለት ነው የሰራሁላችሁ፣ ተከታተሉ። መጀመሪያ በአረንጓዴ የጻፉትን እናነባለን። ቀጥለን ደግሞ በጥቁር የጻፉትን አረፍተ ነገር እርዘም እርዘም ያለ ከቃል የረዘመ ነው የምናነብ ማለት ነው። አብራችሁ ከኔ ጋር አንብቡ እሺ። መጀመሪያ ላይ ምን ይላል? ሰመረ ይላል ሰመረ ከዛ ሸሚዙን ሸሚዙን ሸሚዙን መጀመሪያ ሰመረ ከዛ ሸሚዙን ስፔስ ስፔስ ስፔስ ካለው እየዘለላችሁ ታነባላችሁ እስከ ስፔሱ ነው የምታነቡ ማለት ነው ሸሚዙን ከዚያ አጥቦ አጥቦ ይላል ለበሰ ለበሰ ይህ እንግዲህ አራት ቃላቶችን አንብበናል ምን ምን የሚሉ ሰመረ ቃል ነው። አንድ የአንድ መጠሪያ ሰመረ የሚለውን የሚጠራ ነው። ሸሚዝ የሚለውም ቃል ነው። ከዚያ አጥቦ የሚለው ራሱ ቃል ይሆናል። ከዚያ ለበሰ፣ በአንድ ላይ ሲሆን ሰመረ ሸሚዙን አጥቦ ለበሰ ሲሆን ዓረፍተ ነገር ይሆናል ማለት ነው። እሺ ሰመረ ሸሚዙን አጥቦ እንደለበሰ ነገረን ማለት ነው። እንዲያርጋችሁ ከኔ ጋር አንብቡ ሰመረ ሸሚዙን አጥቦ ለበሰ ይላል። የመጀመሪያው ማለት ነው። የመጀመሪያው ኦኬ። ቀጥሎ ደግሞ ስፖርት ስፖርት ይላል የመጀመሪያው፣ ስፔስ አለው። ከዛ ስፖርት ከዛ ለጤና ለጤና ለከዛ የጠፊደል ጤና ነው። ከዛና ለጤና ጠቃሚ ጠቃሚ ነው ነው። ይሄ እንግዲህ አብሮ ሲነበብ ስፖርት ለጤና ጠቃሚ ነው። እስፖርት ለጤና ጠቃሚ ነው። አብራችሁ ወደ ጋራ አንብቡ። ስፖርት ለጤና ጠቃሚ ነው ይላል ማለት ነው። ኦኬ ከዛ ቀጥሎ ደግሞ ትምህርት ትምህርት ትምህርት ስፔስ አለው። ከዛ ቤት ቤት ሁለቱ ፊደል ብቻ ቤት የሚል ቀላለው ማለት ነው የበነ የተፊደል ቤት ከዛ ገባች ገባች ገፊደል በነ የቸፊደል ማለት ነው። ገባች ይላል ማለት ነው። በአንድ ላይ ሲነበብ ትምህርት ከዛ ቤት ከዛ ገባች። በአንድ ላይ ትምህርት ቤት ገባች ብላችሁ ታነቡታላችሁ። መደጋገም አብራችሁ ነገር አንብቡ። ጀማሪ የሆናችሁ ትምህርት ቤት ገባች፣ ትምህርት ቤት ገባች ማለት ነው። ኦኬ ቀጥሎ ደግሞ ኤ ናትች የአ ፊደል አምስተኛዋ ኤ። ቀለበቷ በዚህ በኩል ከሆነ ኤ አምስተኛዋ ድምፅ። ከዛ ል ስድስተኛ ናትች ል። ኤልዳና ኤልዳና ይላን እስከ ስፔሱ ድረስ ኤልዳና ኤልዳና ከዛ ሰባት ሰባት ይላል። ኤልዳና ከዛ ሰባት ሰፊደል በና የተፊደል ሰባት ከዛ ዓመት ዓመት ዓመት ከዛ ሞላት ሞላት። አሁን አራት እነዚህም አራት ቃሎች ናቸው። በቃላት ደረጃ ኤልዳና ከዛ ሰባት ከዛ ዓመት ከዛ ሞላት በአንድ ላይ ሲነበብ ኤልዳና ሰባት ዓመት ሞላት። አያችሁ፣ ኤልዳና ከዛ ሰባት ዓመት ሞላት ብላችሁ ታነባላችሁ ማለት ነው። እንደዚህ ያደርጋችሁ ፊደሎችን እያንዳንዱ ፊደል ቆጥራችሁ ጨርሳችሁ ማንበብ እላላችሁ። እንደዚህ ይህንን ቪዲዮ ስለቅ እየተከታተላችሁ ብትማሩ በደንብ አድርጋችሁ ታተርፉበታላችሁ ማለት ነው። እሺ፣ ቀጥሎ ደግሞ ጥሩ፣ ሁለቱ ፊደል ብቻ የምታነቡት ይኸው፣ ከዚህ ጋር አብሮ አይነበብም። ስፔስ ካለው እስከ ስፔሱን አሁን ረጅም ጽሑፍ ስታነቡ ስፔሱን እየጠበቃችሁ ማንበብ መልመድ አለባችሁ ማለት ነው። ጥሩ ከዛ ውጤት ስፔስ አለው። ውጤት ከዛ አመጣ ይላል። አመጣ ጥሩ ከዛ ውጤት ከዛ አመጣ ጥሩ ውጤት አመጣ። ጥሩ ሚለው ቃል ነው። ውጤት የሚለውም ቃል ነው። ከዚያ አመጣ የሚለውም ቃል ነው። በአንድ ላይ ጥሩ ውጤት አመጣ ይላን ማለት ነው። ጥሩ ውጤት አመጣ ይላን ማለት ነው። ኦኬ ከዛ ልጅ ቷዋ ቷ ይቺ ፊደል ዲቃላ ፊደል ናት። ዲቃላ ማለት ያን ፊደል ቤተሰብ ሰባት አይደል ስምንተኛ ላይ የምትገኘዋ ማለት ነው። ቷ የምትለዋ ልጁ ትዋ ብሎ ከዛ ጤና ዋን ጤ፣ አምስተኛው ናት። ና ከዛ ዋን ጤና ዋን ይላል። ከዛ ጠበቀች፣ ጠበቀች፣ ጠበቀች ምን ይላል ልጅቷ ጤናዋን ጠበቀች። በአንድ ላይ ልጅቷ ጤናዋን ከዛ ጠበቀች። አሁን እንግዲህ እናንተ እንደዚህ ያደረጋችሁ ቪዲዮን እራሱ ደግማችሁ ደግማችሁ ስታዩት በደንብ ማንበብ ትችላላችሁ፣ ጀማሪ ለሆናችሁ ማለት ነው። ልጅቷ ጤናዋን ከዛ ጠበቀች የሚል አነበብ ነው። ማነው መጨረሻ ላይ ያደረጋችሁ። ተለማመዱ፣ በጣም ቀላል ነው። ሁሌ የሚለቀውን ቪዲዮ ብትከታተሉ ዩቱብ ላይ ማወቅ ትችላላችሁ ማለት ነው። ለበለጠ ከታች በማስቀምጠው ስል ደውላችሁ መማር ትችላላችሁ። በኦንላይን እናስተምራለን። በቅርቡ አማርኛ ከመጀመሪያው ጀምረን እናስጠናቸዋለን እናስተምራቸዋለን ማለት ነው። ኦኬ፣ አሁን ላንብብላችሁ መጀመሪያ። ሰመረ ሸሚዙን አጥቦ ለበሰ። ሰመረ ሸሚዙን አጥቦ ለበሰ። ልክ እንደዚህ ማለት ነው። ደጋግማችሁ ስጠሩት ይገባቸዋል። ቀጥሎ ደግሞ ስፖርት ለጤና ጠቃሚ ነው። ስፖርት ለጤና ጠቃሚ ነው። ስፖርት ለጤና ጠቃሚ ነው ብላችሁ ታነባላችሁ ማለት ነው። እሺ ከዛ ትምህርት ቤት ገባች። ትምህርት ቤት ገባች። ትምህርት ከዛ ቤት ገባች። ኦኬ ከዚያ ኤልዳና ኤልዳና ሰባት ሰባት ዓመት ሞላት። ኤልዳና ሰባት ዓመት ሞላት። ለማለት ነው። ሄልዳና ሰባት ዓመት ሞላት። እሺ ከዛ ጥሩ ውጤት አመጣ፣ ጥሩ ውጤት አመጣ። በመጨረሻ ልጅቷ ጤናዋን ጠበቀች። ልጅቷ ቷ ማለት አለባችሁ። ጤናዋን ጠበቀች፣ ጤናዋን ጠበቀች ይላል ማለት ነው። እንዲያደርጋችሁ መለማመር ነው። ይው አረፍተ ነገር ይው እንደዚህ ስታነቡት ያው ቀላል ነው ማለት ነው። እሺ መጀመሪያ ላይ ያለው የሜሮን የሜሮን ይላል ከዛ የሜሮን የሚለው የ ከዛ የመ የረና የነፊል ነው የሜሮን ከዛ ጓደኛ ጓ ዲቃላ አትችም የገድ የቃላ ፊደሏ ማን ነው? ጓ የምትለዋ ጓደኛ። ወደ ብቻዋ ነው። ወደ የምትለዋ እራሱ ብቻዋ ነው የምታነባት፣ ክፍት ስላለው ማን ነው ወደ ከዛ ቤት ቤት ከዛ መጣች መጣች ምን ይላል የሜሮን ጓደኛ ወደ ቤት መጣች የሜሮን ጓደኛ ወደ ቤት መጣች ይላል ማለት ነው እንግዲህ የእያንዳንዱ ፊደል አሁን እዚህ ድቃላ ፊደል የሚባሉት እንዳያስቸግሯችሁ እነዚህ የገ ፊደል ናትች ጓ ምትላል ጓደኛ የምትለዋ ማለት ነው ጓ ጓ የምትለዋ ናትች እችን በደንብ ማየት እነዚህ ዲቃላ ፊደሎች ንባብ ላይ ሲመጡ የተወሰነ ያስቸግራሉ፣ ለጀማሪ ማለት ነው። ጓደኛ ነው የሚለው። ከዛ ወደ ቤት መጣች የሚረውን ጓደኛ ወደ ቤት መጣች ብላችሁ ታነቡታላችሁ ማለት ነው። ቀጥሎ ደራርቱ ደራርቱ ይላል። ደራርቱ ደፊደል ረ እና መልሶ የረፊደል ረ ከዛ ደራርቱ፣ ከዛ ጎበዝ ጎበዝ ጎበዝ ከዛ አትሌት አትሌት አትሌት ከዛ ናት ናት ምን ይላል? ደራርቱ ጎበዝ አትሌት ናት። ባንድ ላይ ደራርቱ ጎበዝ አትሌት ናት ይላል ማለት ነው። ይህ እንግዲህ ደራርቱ የሚለው የአንድ ደራርቱ ለሚለው መጠሪያ ነው ማለት ነው። ቃል ይሆናል። ጎበዝ የሚለውም እንደዚያው። ከዛ አትሌት የሚለውም እንደዚያው የአንድ መጠሪያ። ናት የምትለው እንደዚያው ሆኖ በአንድ ላይ ቃላቶቹ ተሰብስበው ዓረፍተ ነገር ሲሆኑ ደራርቱ ጎበዝ አትሌት ናት የሚል ዓረፍተ ነገር ይወጣዋል ማለት ነው። ቀጥሎ ደግሞ ሰራተኞች ይላል። ሰራተኞች ይላል። ሰራተኞች ነው የሚለው። ሰ ፊደል የረ የተ የኘ እና የቸ ሰራተኞች ስፔስ ጎበዝ ጎበዝ ከዛ ናቸው ናቸው ምን ይላል ሰራተኞች ጎበዝ ናቸው ሰራተኞች ጎበዝ ናቸው ብላችሁ ታነባላችሁ ማለት ነው። ኦኬ ከዛ ከክፍል ሁለት የከን ፊደል ከመጀመሪያ ትላላችሁ። እንደዚህ ሲመጣ ነው ተማሪዎች አንዳንድ የሚቸገሩ ተመሳሳይ ፊደል ተመሳስሎ ሲመጣባችሁ ደግማችሁ መጥራት ያቀታችኋል። ከክ ነው ማለት ከክፍል፣ ከክፍል ይላል። አንደኛ፣ አንደኛ ወጣች። ምን ይላል ከክፍል አንደኛ ወጣች። ከክፍል አንደኛ ወጣች ይላል ማለት ነው። ከክፍል አንደኛ ወጣች ይላል ማለት ነው። ኦኬ ከዛ ደሞዝ ስፔስ አለው ደሞዝ ይላል። ደሞ ደሞዝ ከዛ ተጨመረለት። ከዛ ልጁ የጨረሻው ማለት ነው። በአንድ ላይ ደሞዝ ተጨመረለት፣ ልጁ። ለልጁ ደሞዝ እንደተጨመረለት ነገረ ማለት ነው። ደሞዝ ተጨመረለት ለልጁ፣ የሚል አረፍተ ነገር አነበብ ነው። ኦኬ ከዛ በመጨረሻ ወደ ሚቀጥለው ረጅም ነው ይሄ ወደ ሚቀጥለው መቆጠር አለባቸው፣ ሲረዝምባቸው። ወደሚቀጥለው ከዛ ክፍል፣ ሶስት ፊደል ክፍል፣ ከዛ ተዛወረ፣ ተዛወረ። በአንድ ላይ ሲነበብ ወደሚቀጥለው ክፍል ተዛወረ። ይኸው መደጋገም ወደሚቀጥለው ክፍል ተዛወረ፣ ወደሚቀጥለው ክፍል ተዛወረ እያላችሁ የደጋገማችሁ ማንበብ ትችላላችሁ ማለት ነው። ኦኬ እንደዚህ ያላችሁ መለማመድ ነው። አማርኛ ቀላል ነው። በደንብ ብትከታተሉ ማንበብ ትችላላችሁ ማለት ነው። አሁን ደግሞ ያነብላችኋለሁ፣ አብራችሁ አንብቡ። የሜሮን ጓደኛ ወደ ቤት መጣች። የሜሮን ጓደኛ ወደ ቤት መጣች። እሺ ከዚያ ደራርቱ ጎበዝ አትሌት ናት። ደራርቱ ጎበዝ አትሌት ናት። ከዛ ሰራተኞች ጎበዝ ናቸው። ሰራተኞች ጎበዝ ናቸው። ይላል ማለት ነው። ከዛ ከክፍል አንደኛ ደሞዝ ተጨመረለት። ከዛ ለልጁ ደሞዝ ተጨመረለት። ለልጁ ከዛ ወደሚቀጥለው ክፍል ተዛወረ ወደሚቀጥለው ክፍል ተዛወረ። ይህም ቪዲዮ በደንብ በጋችሁ እስከመጨረሻ በመከታተል አማርኛ ጀማሪ የሆናችሁ ትማሩበታላችሁ ማለት ነው። ለጀማሪዎች ነው እንደዚህ እየሰራው የሚገኘው ከተመቻችሁ ላይክ፣ ሸር ያደረጋችሁ ተከታተሉ። አዲስ የሆናችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ሆኑ። ዛሬ ጀላችን የመጣው ይህን ይመስል ነበር። በሌላ ቪዲዮ እስከመጣ ሰላም ሁኑ። ቻው